ሰበር የድል ዜና! ፋኖ ጃዊ መተከል ፈንድቃ ከተማንና ሮብ ገበያን ተቆጣጠረ! በክርስቲያኖች ግድያ ዙሪያ ዶናልድ ትራምፕ ማስጠንቀቂያ ሰጡ! 12 ሹፌሮችና ስድስት ተሳፋሪዎች በጥይት ተገደሉ። በተጨማሪም የአንድ ባጃጅ ሹፌር እና አራት ሰዎች ቁስለኛ እንዳሉ የወልቂጤ ከተማ አስተዳደር ገለጹ። ጥቅምት 23 ቀን፣ ፋኖስ ሚዲያ እነዚህና የተለያዩ መረጃዎችን ይዞላችሁ ወደ እናንተ ቀርቧል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር ፈንድቃ ከተማን በሁለት ወራት ውስጥ ለአራተኛ ጊዜ ተቆጣጥሯል። ዛሬ ጥቅምት 23 ቀን 2018 ዓመተ ምሕረት ሌሊት የበረሃው መብረቅ አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ በመቆጣጠር የሚኒሻ እና የፖሊስ ኃይልን ፖሊስ ጣቢያውን ለቆ እየፈረጠጠ ቢወጣም አይበገሬው ፋኖ እየተከተለ ጥቃት አድርሶበታል። ትናንት ጥቅምት 22 ቀን ከብተሌ ቀበሌ ላይ በርካታ የመከላከያ ሰራዊት አባላትንና ሙትና ቁስለኛ ማድረግም ተችሏል። በተጨማሪም አንድ ኦራል መኪና ከጥቅም ውጭ ሆኗል። አንድ ታንክ በፋኖ አርቢጂ ተመቶም ወድሟል። ውጊያው አሁንም እንደቀጠለ ሲሆን ፋኖ የአረመኔውንና ያገዛዙን ሥርዓት እንደ ቅጠል እያረገፈ ይገኛል። የፋኖ ብሔራዊ ኃይል ቴዎድሮስስ የ206ኛ ኮር አካል የሆኑት ስናን አባጅሜና ንጉሥ ተክለ ሃይማኖት ብርጌዶች በጋራ ባደረጉት ተጋድሎ ምስራቅ ጎጃም ረቡዕ ገበያ የሰፈረውን ጠላት ረፍርፈውታል። አንድ የጠላት ተሽከርካሪ ወድሟል። መሳሪያና ተተኳሽም ተማርኳል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስስ 105ኛ ኮር አካል የሆነው ጃዊ መተከል ክፍለ ጦር የጃዊ ወረዳ ዋና ከተማ የሆነችው ፈንድቃ ከተማን በተቆጣጠ የተፈጠረበት አውደ ውጊያ የጠላትን ፒቲአር ፒኤምፒ ብረት ለበስ ተሽከርካሪ ከጥቅም ውጭ በማድረግና መሳሪያ ከተተኳሽ ጋር በመማረክ ወደ ተለያዩ የጃዊ ከተሞች የተሰማራውን አረመኔ ሰራዊት በየገባበት ለማስቀረት እየተረባረበ ይገኛል። ዶናልድ ትራምፕ ናይጀሪያውያንን በክርስቲያኖች ግድያ ምክንያት ድጋፍ ማቋረጥና ወታደራዊ እርምጃ እንደሚወስዱ አስጠነቀቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖች ግድያ እንዲቆም ጠንከር ያለ ማስጠንቀቂያም አስተላልፈዋል። ፕሬዚዳንት ትራምፕ ዘትሩስ ሶሻል ገጻቸው ላይ የናይጄሪያ መንግሥት የክርስቲያን ግድያን ካላቆመ አሜሪካ የምትሰጠውን ድጋፍ ወዲያውኑ ታቆማለች እና እንዲቻል ወታደራዊ እርምጃም ይወሰዳል ብለዋል። የአሜሪካ መከላከያ ሚኒስተር ፒት ሄጌሴት መስሪያ ቤታችን ለፕሬዚዳንቱ ጥያቄ ምላሽ ለመስጠት እየተዘጋጁ ነው ሲሉም ምላሽ ሰጠዋል። ይህ መግለጫ በአሜሪካና ናይጄሪያ መካከል ያለውን ዲፕሎማሲያዊ ግንኙነት ውጥረት ውስጥ እንደከተተውን በርካታ ተንታኞች እየገለጹ ነው። 12 ሾፌሮችና ስድስት ተሳፋሪዎች በጥይት ተገደሉ። ከመስከረም 5 ቀን 2018 ዓ.ም እስከ ጥቅምት 21 ቀን 2018 ዓ.ም ከመስከረም 5 2018 ዓ.ም እስከ ጥቅምት 21 2018 ዓ.ም ድረስ ባለው 46 ቀን በኢትዮጵያ የሚገኙ የተለያዩ ክልሎች ላይ 12 ሹፌሮችና 6 ተሳፋሪዎች ተገድለዋል። ይህ ለገፃችን የደረሰ ብቻ ነው። ለኛ ያልደረሱን ግድያዎች ይኖራሉ። ከግድያ በተጨማሪ በዚሁ ጊዜ ለቁጥር የሚታክቱ እገታዎችን ተፈጽመዋል ሲል የሹፌሮች አንደበት ዘግቧል። በሀገሪቱ ከቅርብ ጊዜ ወዲህ ብዛት ያላቸው አሽከርካሪዎች፣ ረዳቶችና ተሳፋሪዎች በጉዞ ላይ እያሉ እየታገቱ ለፍተው ያፈሩትን ከፍለው የሚለቀቁ ነፍሳቸውን በወንበዴ ጥይት በግፍ የሚነጠቁም ሆነዋል። አሽከርካሪዎች አፈና፣ ግድያና ዝርፊያ እየተፈጸመባቸው ቢሆንም ይህንን ችግር ሚዲያዎች በዝምታ የሚመለከቱት፣ የሰብአዊ መብት ተሟጋሽ ነን የሚሉ በችግሩ ጥልቀት ልክ የሚያውዙት፣ መንግስት ችግሩን ለመፍታት በጉዳቱ ልክ ተገቢ ስራን ያልሰራበት፣ ብዛት ያለው ቤተሰብ ያለ አስተዳዳሪ የቀረበት ልጆች ጎዳና ላይ ለመውጣት የተዳረጉበት ጭካኔ የተሞላበት ተግባር ሁሉም ሊቃወሙ ይገባል። በምስሉ የሚታዩት በዘራፊ ወንበዴዎች በግፍና በጥይት ከተገደሉት ውስጥ ያሉ ናቸውም ነፍስ ይማርም ሲል የሹፌሮች ገጽ በማህበራዊ ሚዲያ ፔጁ አጋርተዋል። ለዕለቱ ያዝንላችሁ መረጃ ይህን ይመስል ነበረ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።